ነው የሚለው የሞገስ የዲኤንየውን ውጤት አይተዋለች። እኔ የምትለኝ እንዴ? ታዲያ ምንም አላለችም እኮ። ውጤቱ ምንድን ነው የሚለው? ደረጃ አባት ነው አይደል? እኔም ሴት ነኝ። የሴት ልጅ ልቧን ጠንቅቄ አውቀዋለሁ። ምን እናድርግ ታዲያ? የት እንደተወለድሽ አታውቂም? አላውቅም፣ የት እንደተወለድኩ አላውቅም። ነፍስ ካወቁ በኋላ ራሴን ያገኘሁት አዲስ አበባ ጎዳና። ስለዚህ መጀመሪያ የተናገርሽው እውነተኛ ታሪክሽ ነው ማለት ነው? እያቱ ያኔ እኮ እዚህ ስትመጪ ጋሼ ከጎዳና ላይ አንስቶሽ እንዳመጣሽ ነበር የተናገርሽው። ከዛ ደግሞ አባት ድሬዳዋ ነው ተባለ። ሰላም የዲኤንኤውን ውጤት እንግሊዝኛ ስለማላነብ ይጠቅመወት ከሆነ ብላ እንዲያነበው ሰጥታው ነበረ። እንግዲህ ባለፈው እንዳየ ነው፣ ቁጭ ብሎ ሊያነበው ያለ ነበረ። ባለቤታቸው አይታ ስትጨናነቅ በማየት ዳጣ ራሴን አመመኝ በማለት ተነስቶ መድኃኒት እንዲሰጣት በማድረግ ሳያስበው የዲኤንኤውን ውጤት ቀዳደው ባስኬት ውስጥ በመክተት እንዳያነበው አድርገውታል። በመቀጠልም ዳጣ ስለተጠራጠረች ይዘው ወደ ሞገሴ እንዲያነብላትና ምን እንደሆነ ለማወቅ ይዘው ሄዳ የዲኤንኤ ውጤት መሆኑን አውቃለች። ሰላምም ዳጣ ከቤት ወጣ ሳለ እኔም ከዚህ ቤት ወጣለውኝ ብላ ነግራቸው ነበርና አቤጌል መቼ ነው የምትወጪው፣ ስራ ለምን አትለቂ ምናምን ስትላት፣ አይ ሀሳቤን ቀይሬያለሁ ብላ እንደማትወጣ ትነግራታለች። በዚህ መሀል ዳጣ ስለመጣች ነው ወይ ሀሳብሽን የቀየርሽው? ሁሉም ሰው እንዴት ለዳጣ ፍቅር ይኖረዋል በማለት በጣም ስትበሳጭ ነበረ። ዳጣ የዲኤንኤ ውጤት አባትና ልጅ እንዳልሆኑ ሲነገራቸው በጣም ተከፍታ ስታለቅስ ነበረ። ግን በፀጉር እንደተደረገ ዲኤንኤው ከሞገሴ ስታውቅ እንደገና ያለቅሷ ምናምን ተቀይሮ ስትስቅ አይተናል። ምክንያቱም ጸጉሩ የሰላም ነበረ፣ ማበጠሪያውን ከሰላም ነበረ የወሰደችው አቤጌል ደግሞ ይሄን አላወቀችም። የዳጣ ጸጉር እንደሆነ ነበር የምታውቀው። እና በቃ ደረጀ አባቴ ነው ውሃ መቼ ናት እያለች በጣም ስትደሰት አይተናታል። በዚህ በኩል ደግሞ አቶ ደረጀ እና ባለቤታቸው ስለ ውሃ የውሃነትና መቼ እንደምትበስል ሲመካከሩ ነበረ። እድሜዋ ነው ምናምን ስትል ውሃ እናት የእሷ አኩዮ ስንት ነገር አቀላጥፎ ያውቃሉ ብለው በጣም ሲጨናነቁና ሲወያዩ ነበረ። ከዚህም በመቀጠል ስለ ሰላም ማውራት ጀምራሉ። እናትየው እስከ መቼ ነው ሰላም የኛ አገልጋይ የምትሆነው? ለምን ወታ የራሷን ኑሮ አትጀምርም? ለእኛም ግፍ ነው። ሴት ነኝ፣ የሴትን ልጅ እድሜ፣ የሴትን ልጅ ህይወት አውቀዋለሁ ማግባት መውለድም አለባት የራሷን ህይወት መጀመር አለባት ብላ ለአቶ ደረጃ ሀሳብ ታቀርባለች። እሳቸው ደግሞ ሰላም እንድትወጥ አልፈለጉም። ሰላም ሁሌም ቢሆን የልጆችን እናትን ማለት ናት። እንደሷ አይነት ሰራተኛ መቼም ቢሆን ላገኝ አልችልም፣ አቶ ጣም ሲሉ ተደምጠዋል። በሌላ በኩል ደግሞ አቤጌል ናታንን ልትፋታው አልቻለችም። ለምን ትገፋኛለ? ለምን ትረቀኛለሁ? አወዳለሁ ስላልኩ ነው ወይ? አፋውትቼ እንደዚህ ምትሆነው እያለች ክፍሉን እየከፈተች እየገባች አሁንም ጥያቄዋ ልታቆም አልቻለችም። በዚህ የተነሳ ናታን በጣም ውጥረት ውስጥ ገብቷል። መጨረሻም ዳጣና ሞገሴ ቁጭ ብለው ስለ ዲ ኤን ኤ ው ሲያወሩ ሲጫወቱ ከቤት ወጣ እንደነበረ ስትነግረው ከቆየች በኋላ ወደ ቤት ስትመለስ፣ ሰላም ብቻሽን በማግኘት የዛሬ በጣም ደስ ብሎኛል ብላ ሁላቸውም ሲተኙ፣ እነሱ ቁጭ ብለው ሳሎን ሲያወሩ ነበረ። እና ለረጅም ጊዜ ሲያወሩ ቆይተዋል። ሰላም እስኪ ስለ ቤተሰቦች ነገርኝ፣ ስለ አንቺ ማወቅ እፈልጋለሁኝ። የት ነው የመጣሽ? የት ነው የተወለድሽ? ስትል በጥያቄ ታፋጥጣታለች። በጣም እኔ ራሴን ካወቅኩ ጀምሮ ጎዳና ላይ ነው ራሴን ነው የማውቀው። የት እንደተወለድኩኝ ቤተሰቦቼ እነማን እንደሆኑ አላቅም፣ ትላታለች። ታዲያ ለምንድን ነው አቶ ደረጀ ጓደኛዬ ልጅ ናት ያሉት? ትላለች። በዚህ መካከል በጣም ድንጋጤ ውስጥ ገብታ ነበረ። በዚህ መሀል ያቶ ደረጀ ባለቤት አቤጌልን ወደ ናታን እንድትቀርብ ና እንድትሄድ እንደምትገፋፋ ናታን አውቋል በውሃ አማካኝነት ውሃና የውሃ ጓደኛ ክፍሉ ሄደው እንዲረብሹትና ወጥቶ እንዲያወራቸው እንዲያጫወታቸው አቤጌል እንደላከችው ነግረውታል። በዚህ አጋጣሚ ሰላምና ዳጣ ቁጭ ብለው ሲያወሩ ሲወያዩ ዳጣ አቤጊል ለምን እንደምትቀናባት ምናምን ሰላም ስትነግራት ነበረ። ቆንጆን ሽኮ ለዚህ ነው አቤጌል ተቀባብታ ጸጉሯን ተሰርታ እንዳንች እንኳን ውም ሆነ አትችልም ና ብትቀና ማትፍለጅባት ብላ ለዳጣ ስታወራት ነበረ። በዚህ አጋጣሚ ያው የዳጣ የጉሃነት እና ቅንነት በጣም ነው የሚያሳዝነው። አቢጌል ደግሞ በጣም የተጋነነ ክፋቷ ቅናቷ እስከሚያስታውቅባት ድረስ ሁሉም ሰው እስከሚያቅ ድረስ ደርሷል። እንግዲህ መጨረሻውን አብረን እናያለን። ክፍል አስራ ሁለት ይመስል ነበረ። ክፍል አስራ ሶስትን አብረን እናያለን። ምን እንደሚሆን ምን እንደሚፈጠር አብራችሁን ቆይታ ስላደረጋችሁ